ዛሬ ይዤላችሁ የመጣሁት በጣም ቆንጆና ጣፋጭ የሆነው በገብስ የምሰራ የኬኔቶ አሰራር ነው። ይዤላችሁ የመጣሁት በጣም ትወዱታላችሁ። ሁላዎቹም ላይክ፣ ሼር እያረጋችሁ ቤተሰብ ሆኖት አዲስ የምትመጡት ስብስክራይብ እያደረጋችሁ አበረታቱልኝ። ነባሪዎቹም ደግሞ ላይክ፣ ሼር እያደረጋችሁ አሰራሩን አብረን እንስራበት፣ ተከታተሉልኝ። አሰላም አለይኩም ወረህመቱላህ በረካቱ ውድና የተከበራችሁ የዩቱብ ቻናል የቤተሰቦች እንዴት ናችሁ? ዳና ናችሁ አላችሁ? ዛሬ የዚን ኬኔቶ አሰራር ለማስራት መጥቻለሁ ለማሳየት ተከታተሉልኝ። ላይክ ሼር እያደረጋችሁ አዲስ የምትመጡት ሰብስክራይብ እያደረጋችሁ ቤተሰብ ሆኖት በጣም ትወዱት አላችሁ ማለት ነው። ወድ የሉላ ዩቱብ ቻናል ቤተሰቦች እንዴት ናችሁ አላችሁ? ዳና ናችሁ? አልሀምዱሊላሂ እኔ ዳና ነኝ። ሁሌም ከምንለቃቸው ቪዲዮ ዛሬ ደግሞ ለየት ባለ መልኩ በጣም ቆንጆ የሆነውን ቪዲዮ ይዥላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮን ከወደዳችሁ ላይክ፣ ሼር እያረጋችሁ ቤተሰብ ሆኑት አዲስ የምትመጡት ሰብስክራይብ እያረጋችሁ አበረታቱ አበረታቱልኝ። ነባሪዎቹም ደግሞ ሼር ማረጋችውን እንዳትረሱ። ሁሉም ከጎናችሁ ያላችሁት በጣም አመሰግናችኋለሁ። ዛሬ ይዥላችሁ የመጣሁት ከዳንቴልና ከኬክ ምናምን ወጣ ባለ መልኩ ነው ይዥላችሁ የመጣሁት እዚህ ጋር የምታዩ ገብስ ነው። መግቢያ ላይ እንደነገርኳችሁ የኬኔቶ አሰራር ልሰራ ነው። ለምን ይዘፈር ያየውት ልሞክር ብዬ፣ ለስናንተ ሞክሩት እኔ በሞከርኩት ደሞ አስተያየት ካላችሁ በኮሜንት ላይ ሚያስተካክሉም ነገር ካለ በኮሜንት አሳውቁልኝ። እኔ እዚህ ጋር አንድ ኪሎ ነው ሁለት ኪሎ ገብስ ገዝቻለሁ። ነጩን ገብስ ነገዘነው፣ ከአጣሪ ነገዘነው ማለት ነው። እናንት ያው ባገኛችሁበት ቦታ መግዛት ትችላላችሁ። እህል የሚሸጥበት ቦታ ላይ ይኖራል። ሲትሄዱ እንደዚህ ንጹሕ የሆነ ገብስ ነው የገዘውት። ግን አንዳንድ ቆሻሻ ካለ ብዬ እየለቀምኩት ነው። አሁን እዚህ ጋር ቆሻሻውን እየጨረስኩት ነው። ብዙም የለውም፣ ግን ታችሁ ላይ ትንሽ እንደ ገለባ ነገር አለ። እሱን በወንፊትም እንትመረግ ማንፋት ትችላላችሁ፣ ወይም ደግሞ በቴሪ አርግታችሁ ቀስ አርግታችሁ ማውጣት ትችላላችሁ ማለት ነው ምንድን ነው የሚባለው? ብቻ ሲሙን አላቀ ሲሙን አላቀ ወመ እላቹ አለ። ቤተሰቦቼ በዚህ መልኩ ቆሻሻውን ለቅሜ የቀረብኝ ነገር ካለ በደንብ እያየሁት ነው። ከዛ በኋላ ወደ ሚጣዱ ወስደ አለ ማቁላት ጀመርኩት። እዚ ጋ እኔ በሳጅና አቆለውት ግን ሳጁ ላይ ብዙ ስለ አረኩት አልበቀኝም ማለት ነው። ሳጅ የትንሽ ነበር። በመሃል እንትን ሲሆን ቀንሼ ያለው እናንተ ግን በምጣዳችሁ ወይም በሳጃችሁ መጠን ማስራት ትችላላችሁ። እኔ ትንሽ ሳጅ አንሶብኛል፣ ያው ስለ ቸኮልኩ ብዬ ሁሉንም ቢያደርግም አልተሳከልኝም እና ቀንሼ ሁለት ቦታ አርግቼ ነው ያቆለሁት ማለት ነው። ያኔ ተቅሪበን አንድ ኪሎ ነው የኔ ገብስ፣ ይህኛው አንድ ኪሎ ነው የገዛሁት ያው እዚህ ሳውዲ ያላችሁት ኪሎ ሃያ ሪያል ነበር የገዛሁት። አሁን ግን አላውቅም። ያኔ በየሰፈሩ ልዩነት ይኖር የምኖሩ አላውቅም በጣሩ ነው የገዛሁት ማለት ነው። እና በዚህ መልኩ እየቆለውት እንደዚህ ቡኒ ከለር እየሰጠኝ መጣ። ግን ትንፋሹ አይጠየቅም። መሀል ሲደርሰው ብስሚላ። መዳም ቤት ቢሆን መዳም አውጥተኝ ነበር። ግን ቤት ሲትሆንሆኑ እንጂ አረቤት አይሆን። በዚህ መልኩ ከለሩን እየቀየረብኝ ነው አተቤት ራሱ ጉሩቤት ካለ በጣም ነው የሚረብሾት፣ ትንፋሹ እላችኋለሁ። እኔ እራሱ ማቁላት ጀምሬ ፈርቼ ነበርኩ። ያው ባለበት አካባቢ ላይ ብዙ ማ ነብይ ስለሌለ አረቦቹን ይረብሻቸዋል ብዬ ፈርቼ ነበር። ግን በዚህ መልኩ እየቆለውት ኖ ጥቁር እየሆነብኝ ነው፣ ከለሩን እየቀየረብኝ ነው። እና ይሄን እየቆለው ደግሞ በጎን በድስት ላይ ውሃ ጥጅ እሳቱ ላይ ማለት ነው። ከዛ ይሄኛው በዚህ መልኩ አሁን እየጨራረስኩት ነው። እዚህ ሲደርሰው በጣም ነበረ ተጨናነኩት፣ ጭስ አይጠየቅም። ከዛ በድስት ያዳትኩት ውሃ ላይ ገለበትኩት። እኔ በዛ መሃሉ ላይ አንቡባ አልቆብኝ በመሃል አጥፍቼ ነበርኩ ማለት ነው። ከዛ ከተንተካተከ በኋላ በዚህ ላይ በሰፋ አጥልዬ ወደ ባልዲ ገለበትኩት እና ፔፕሲ ጨመርኩት ማለት ነው። እዚ ጋ ፔፕሲ የጨመርኩት ነው። እናንተ ኮካ መጨመር ትችላላችሁ። ሱካሪም ጨምር ያለው ቃረፋም እንደዚሁ። ከዛ በኋላ ቦርቶካን እና ሎሚ የመጣውት እኔ የተጠቀምኩት ስድስት ሎሚና ሶስት ቡርቱካን ነበረ የተጠቀምኩት። ሎሚ ባዘን ብዙ ዋህት ለሌለ ስድስት ጠቅጥም ያለው ግን ባልዲ ላይ ያረጋቸው ዲሮ በውሃ መጠን መጠቀም ትችላላቸው ማለት ነው። በዚህ መልኩ ሎሚዎችን እንደዚህ እየተቆራረጥኩት እዚህ ጋር ከባልዲ ላይ ከገለበጥኩት እና ሱካሩን ከጨመርኩ በኋላ እንደዚህ ሆኖኛል። ሎሚውን ከመጨመሬ በፊት ማለት ነው እና በጣም የሚያምር ከለር ነው የሰጠብኝ። እኔ ቪዲዮ እያስገባ ተሳትጃለሁ ይመስለኛል። እና በዚህ መልኩ እንደዚህ ቆንጆ ሆኖ ወጣ። ተቀምጦ ተቀምጦብኛል። ገና አልወጣውም አሁን ነው። አሁን ደግሞ ሎሚውን ያጠብኩትን ሎሚ ቆራሪጬ ሊጨምር ነው። እዚህ ጋ አጥቤ እንደዚህ አድርግቼ አስቀምጫለሁ። ከዛ በኋላ ሎሚዎችን ቆራሪጬ ብርቱካኑን ቆራሪጬ ወደ ውስጥ አስገባለሁ። ማሪም ካላችሁ መጠቀም ትችላላችሁ። የኢትዮጵያ ማሪም ካለ የዚህም ያን እናንተ ለተመቻችሁ መጠቀም ትችላላችሁ። ብርቱካኑን በዚህ መልኩ ቆራሪጭ ያለው ቆሪጭ ጨረስኩት። ከነ ሊጣጮ ነው የምታስገቡት፣ ከነ ሊጣጮ ነው ያስገባሁት ማለት ነው። ከዚያ በዚህ መልኩ ብርቱካኑ ወደ ውስጥ ጫልኩት፣ ገባ። ከለሩ ራሱ በጣም ነው ደስ የሚለው፣ የምን ፔፕሲ ያስብላል ማለት ነው። በጣም ነው የሚጣፍጠው። ጀርቡት ትወዱታላችሁ። እኔ አሰራሪ ሲደት ጋር ኮሚንት ላይ አሳውቁልኝ። አስተካክላሉ ያው የመጀመሪያ ጊዜ ነው። እኔም እዚ ሰፈር አይቼ ነው የቀሩ ሎሚዎችን እንደዚህ አርግቼ ቆራረጥኩት። አንዷን አራት ቦታ አርግቼ ወይም ሁለት ቦታ አርግቼ አራት ቦታ ነው ቆረጥኩት። እንደዚህ ቆራርጬ ወደ ውስጥ ጣልኩት፣ ወረወርኳቸው ማለት ነው። እና ሎሚውን ካስከበው በኋላ እንደዚህ በማማሰያ እያመሰልኩት ነው ሁሉም ቦታ እንዲደርስልኝ። ሱካሪም ስለጨመርኩት በዚህ መልኩ አማስዬ ከዛ ሁለተኛ ቀኑ ላይ ሁለተኛ ቀን ደርሷል። ትንሽ የኢትዮጵያ ማር ጨምሬ ነበር እኔ ቡርቱካን እና የሎሚን ልጣጭ እያወጣሁት ነው ማለት ነው። ከሁለተኛ ቀን ዛጋ ያለው የማሩን እንትን ገለባም ስላለብኝ በሰፋ ያጣሪች ነው ያወጣሁት። ሁለተኛ ቀን ሁለ እንደዚህ አርግቼ የቡርቱካን ልጣጩንም ሎሚንም ያ ማሩንም ገለባ አነሳሁት። ማሩን ግን ሶስተኛ ሁለተኛ ቀኑ ላይ ይህን ካረክ በኋላ ጨምሬ ያለ ማለት ነው። እና በዚህ መልኩ ከወጣ በኋላ በዚህ መልኩ ጆት ላይ አስገባው። ይህ ሶስተኛ ቀኑ ላይ ነው ማለት ነው። ሶስተኛ ቀን ላይ በጣም ወጥቶብኛል። ከዛ በዚህ መልኩ እየቀደውት ነው። በጣም ነው ምጣፍጦ። በጣም ነው የምትወዱት አልኳችሁ። የምናሴር ነው የምትሉት? እና ተጠቀሙት። ግን ያው ምንድነው የገብሱትን ፋሽ አይሰጥም እንጂ በጣም ቆንጆ ሆኖ ነው የሚጠቅም በጣም ውድጅ ያለው። እናንተም ትወዱታላችሁ። ቪዲዮን ከወደዳችሁ ላይክ ሼር እያደረጋችሁት ቤተሰብ ሆኖ እናንተም ያው የምታቁት አሰራሩን በደንብ የምታውቁት ደግሞ ኮሜንት ላይ ጻፉልኝ እና ከዚህ በላይ ለማስራት ሞክራለሁ ማለት ነው። ቪዲዮውን ላይክ ሼር እያደረጋችሁ ቤተሰብ ሆኑ ቺ ስብስክራይብ የምትለውን በማንካት በማደውል ምልክቷን በማንካት ቤተሰብ ሆኑልኝ።